በአሜሪካን ሀገር ኢትዮጵያን ከፍ ያደረገ ወጣት። በአሜሪካን አይኦዋ ዩኒቨርሲቲ እጅግ የተከበሩ ምሁራኖች ጥሪ የተደረገላቸው እንግዶች፣ ከፍተኛ ዩኒቨርሲቲ አመራሮችና ተመራቂዎች እንዲሁም የተመራቂ ተማሪ ቤተሰቦች በተገኙበት በተደረገው የምረቃ መርሃ ግብር ላይ በከፍተኛ ማዕረግ ከተመረቁ ጥቂት ተመራቂዎች ውስጥ ኢትዮጵያዊ ተመራቂ ተማሪ በረከት ባራሳ ዋሬ አንዱ ሲሆን ከፍተኛ ውጤት በማምጣቱ በእለቱ ንግግር እንዲያደርግ የተጋበዘ ሲሆን ጥረት፣ ትጋት፣ የዓላማ ጽናትና ያሰብንበት ቦታ እንደሚያደርሱ አምናለሁ በማለት የሕይወቱን ተሞክሮ በማንሳት በርካታ ወጣቶች ዘንድ መነቃቃትን ፈጥሯል። እኛም እንደ ኢትዮጵያዊ ኮርተናል። እያለን እንደዚህ ያሉ ቲንታግ የሆኑ ብርቱ ወጣቶች ማመስገን፣ ማድነቅ መሰልጠን ነውና፣ ንቡ ወጣት በረከት ባራሳ ዋሬ እንደ አገሬ ስላኮራይን ትመሰገናለ። መልካም አዲስ ምዕራፍ ዶክተር በዛቢ ብርሃኑ ለእሱ የገለጹለትም ነው። በጣም የሚገርም ነው። እንደዚህ አይነት ሊበረታቱ የሚገቡ ኢትዮጵያውያኖች በዓለም ደረጃ ኢትዮጵያን የሚያስጠሩት ድንቅና ሊበረታቱ የሚገቡ ናቸው። ሚኪነኝ ከሚኪታ ቦረንፎይን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም ቆዩልኝ።